ቁርአን ውስጥ ወደ 164 ያህል የጂሃድ ቃላት አሉ። እሱም ብቻ እንድታነበንብና መዳን ክርስቲያንና አይሁድን በመግደል ነው የሚል አይነት ደጋግሞ ደጋግሞ በመንገር በጥላቻ እንድትመረዝ ማድረግ ይቻላል። እዛ መመረዝ ላይ አልደረሰችም በተፈጥሮ አለች ማለት ነው። ሁለተኛ ደግሞ እንደ ሰው ይሄ አገሯ ኢትዮጵያ ሀገሯ በሃይማኖት ጦርነት እንዳይበጠበጥባት ከፍ ወደ ዋለ ችግር እንዳሄድ አስባለች ማለት ነው። እነዚህ ንጹህ ልቦች ናቸው። እኛን ያሳደጉን ሙስሊሞችም እንዲህ አይነት ናቸው። እስልምና ደግ ነው እያልኩ ግን አይደለም እስላሞች ደጎች ናቸው እያልኩ ነው። ሃይማኖቱን ደግ ማለት አልችልም። ለምሳሌ አሁን አንድ ዶክሜንት ሼር ባረግ፣ ዮሴፍ በኢትዮጵያ ውስጥ የዋሃቢ አክራሪ እስልምና የሀያ አምስት ዓመት እቅድ አለው። ወደዚህ ወደ ጅማ መንገድ ሰኮሩ የሚባል አካባቢ በዛ ወደ ውስጥ እኔ አንድ ጥናት ሰራለሁ። ከዛ አልፌም አስተንዳቦ ዲምቱ እያልኩ እስከ ወለጋ ጥናት ሰራለው እና ጥናት ልሰራ ብሄድኩበት በሰኮሩ በእግር ወደ በዚህ በየም እና ሱን አለፍ ብለህ ወደ ውስጥ ስትገባ ወጣቶች ጸጉራቸውን ፍሪ ያደረጉ የገጠር ልጅ የማይመስሉ በደንብ የለበሱ ሬዲዮ የያዙ ልጆችን አገኘው። አረብኛ ነው የሚሰሙት። ማል ጎዳጅርተን እንጀዴን ምን እያደረጋችሁ ነው አልኳቸው። ትምህርት እየሰማን ነው አሉና ድምፁን ቶሎ ዝቅ ያደረጉት። እኔ ቋንቋውን አልችልም። ይሄን ጠይቄ ብዙም ትርጉም አልሰጠውም። ግን አለባበሳቸው በጣም የተለየ ስለሆነብኝ ከኢትዮጵያኖች የጎረመሱት ጺማቸውን አሳምረው ሱሪ አሳጥረው ጥርሳቸውን ፍቀው በደንብ ምናምን የከተማ ሰው ነው የሚመስሉት። ይሄን አልፌ ሌላ የትምህርት የሴትና የወንድ ትምህርት ተሳትፎ ማጠናበት ጥያቄም ስላለኝ ከአንደኛ ክፍል እስከ ስምንተኛ ክፍል ብቻ ነው ያለው። ከዛ ወደ ጅማ ነው የሚዛወሩት። ልክ ስድስተኛ ክፍል ስንደርስ ወንድ ይጠፋል፣ የወንድ ቁጥር ትምህርት ቤት ውስጥ ይቀንሳል በጣም ወደ ጅማ ተከትለ ነው ሂደቱን ስናጠና፣ ደግሞ ወደ ጅማ ተዛውረው ሰሩ እንዳንል ጅማ ትምህርት ቤት ውስጥ የሉም የጠፉት ወንዶች። እንደገና አንዳንድ አዳዲስ ጎጆ ቤቶች ተሰርተው ተቆልፎባቸው ወንድና ሴት ውስጣቸውም የሉም ሙሽሮች ናቸው ይሉናል። ይሄን ነገር በሌላ መንገድ ለማጥናት ሞከርን። ይህም ሰነድ አንደኛውን ሰነድ ከዛ አካባቢ ነው ያገኘ ነው። አንድ ቤት ተቃጥሎ ቤቱን ለማጥፋት በሚደረግ ሙከራ መሀል የተገኘ ሰነድ ነው። የሀያ አምስት ዓመት ኢትዮጵያን በጂሃድ የማስለም ክርስትናን የማጥፋት እቅድ ነው እና እዚህ እነ አህመዲን ጀበል የሚያስተምሩት ነገር እና እዚህ ሚዲያ ላይ የተጋለጠው ከዛ በፊት ነው። ይሄ የሚታወቀው ይሄ አሁን ሀያ አምስት ላይ ነው ያለ ነው። ስንት ማለት ነው? አስራ አንድ ዓመት ነው። አስራ አንድ ዓመት ነው ግን ከዛ በፊት ይሄ ሰነድ አስር ዓመት አካባቢ ቆይቷል ማለት ነው። እኔ አስራ አንድ ዓመት ያልኩት ያወቅኩበትን ዓመት ነው። አሁን ከትምህርት ቤት የጠፉ ልጆች እና በገጠር ያየኋቸው ልጆች የት ሄደው ነው የሚለውን ሳጠና፣ ልጆቹ በትምህርታቸው ከፍ እንዲሉ ይህንን አክራሪነት እንዲማሩ ወደ ሱዳን እና ወደ ተለያየ አገር ተልከው ይመለሳሉ። ስለዚህ ትምህርት ቤት ውስጥ ያለው የወንድ ቁጥር እየቀነሰ ይሄዳል። ስለዚህ የጂሃድ ፕሮጀክት በደንብ ተቀናጅቶ እንደሚሰራ አሳየኝ ማለት ነው። ሴት ብቻ ነው ያለው። አዳዲስ የተዘጉ ጎጆዎች ደግሞ የተጋቡ ሰዎች ተያይዘው ሌላ ሀገር ይሄዱና ይህንኑ ተምረው ስራም ሰርተው ይመለሳሉ። ይሄ በጣም አስፈሪ ነገር ነው። ይህንን አሁን ለእሳቸው ደህንነት አልናገርም። ለአንድ መስጊድ ኢማም፣ ትልቅ አባት፣ ትልቅ ሰው ናቸው። ጥናት ከኛ ጋር ሰርተዋል። ሽምግልና ከኛ ጋር ሰርተዋል። የግጭት አፈጣት ስልጠና ሰጥተናቸዋል እና ከእሳቸው ጋር አወራሁት አባታችን ይሄን ኦብዘርቬሽን አለኝና እርሶ ምን ይላሉ አልኳቸው ሼኪውን ከአቅማችን በላይ ነው እኛን ሳይሆን የሚሰሙት ዘመኑ በዚህ ዘመን ኡስታዝ ነን ብሎ የመጡትን ነው የሚሰሙት አሉኝ እስላሙኛ አባት እንግዲህ እኚህ ኢትዮጵያዊ እስላም የምንላቸው ናቸው። እንደዚህ ስንል ይቆጣሉ አክራሪዎቹ። ኢትዮጵያዊ የሚባል የለም ይላሉ። እንደ አይሲስ እንደ አልቃይዳ እኛ አለም አቀፍ ጂሃዲስት ነን ማለታቸው ነው። ኢትዮጵያዊ የሚባል የለም ይላሉ። እኛ ደግሞ ኢትዮጵያዊ አለ። ቁርአን ውስጥ ያለውንም ክፉ ነገር አቃንተው፣ በሐዲስ የተነገረውን አቃንተው፣ በመሐመድና በካላፊቶቹ የተካሄደውን ደም ማፍሰስ በልባቸው አውግዘው፣ መልካሙን ብቻ ይዘው እንደ ሼክ ዘክሪያ የአባ ዘካሪያስ የተባለው መጨረሻ ላይ የደብረ ታቦሩ አባታችን ቁርአንን በኮለም አድርገው የእግዚአብሔር ቃልና የሰይጣን ቃል ይሄ በሚሊክ ጊዜ የተጻፈ ነው። ከሳልማር ሩሽዲ በፊት ሰው ስለ ሳልማር ሩሽዲ ያውራል እንጂ አባ ዘካሪያስ ናቸው የጻፈው። ሼክ ዘክሪያ ናቸው ከስድስት መቶ በላይ መድረሳ ይዘው ወደ ክርስትና የገቡ ማለት ነው። ቁርአንን ሲያጠኑ አይተው ችግሩን። በዚህ በሀያ አምስቱ ዓመት እቅዳቸው ውስጥ ታዲያ የሚሉት ነገር በጣም ዘግናኛም ምንድን ነው ኢትዮጵያን ለማድረግ የሚፈልገው ያሉት፣ በመዋለ ህፃናት፣ በአዳሪ ትምህርት ቤቶችና ህፃናት ማሳደጊያ ተቋማት፣ በመድረሳዎች በውስጥና በውጭ ከፍተኛ ትምህርት ተቋማት አከራሪነትና አረባዊነትን ማስፋፋት ነው የሚሉት። ይሄን ደግሞ እያደረጉት ነው። ተራውን ህዝብ፣ ነጋዴዎችን፣ ምሁራኑን፣ የእምነቱ መሪዎችን፣ የጎሳ መሪዎችንና ተአምራት አድራጊዎችን ማደራጀትና ለዚሁ ዓላማ ማሰለፍ ይላሉ። በህትመት በማህበራዊ በብሮድካስት ሚዲያዎች እስላማዊ ፕሮፓጋንዳቸውን ማስተላለፍ ይላል። ይህንን አልነጃሺ አሳታሚ ብዙ መጽሐፎችን መጀመሪያ የነ የዲዳትን ሌሎቹ ነበር የሚተረጉት መጨራ ራሳቸው ኢትዮጵያ ውስጥ መሳደብ ጀመሩ ማለት ነው። ሶስት መቶ ሶስት ጥያቄዎች ለክርስቲያኖች ወይ በክርስትና ላይ በኢየሱስ ክርስቶስ ላይ እያለ ይሄ ማን ነው ጀበል እንደጻፈው ማለት ነው አጼዎቹ እያለ ክርስቲያን ነገስታትን በጭቆናና በፖለቲካ አስመስሎ ሃይማኖቱን ለማምታት የሄደበትን ሁሉ እናያለን። እዚህ መሃል ቤታችንን ማሰብ የቃንቱ ጉባኤ ጳጳሳት ቴዎሎጂ የሆነ ነገር አለ። ሁሉም ፍላት የት እንዳሉ አላቅም። መልስ አልሰጡም። አብረ ፎቶ ይነሳሉ ነቄስታ ጋር ይልከው አወገዝን ይላሉ። የሚቀጥለውን ፔጅ ላይ ሳይ ነበረ የሚቀጥለው ፔጅ መንግስት ስልጣንን መቆጣጠር ነው የሚለው። ይሄ በጉባኤ የወሰኑት ነው። የናይጄሪያ ውሳኔ የሚባል በየጊዜው ጉባኤ ያደርጋሉ። አባል ሀገራት ብሔራዊ እና አለም አቀፋዊ ኃላፊነቶች በሙሉ ሙስሊሞች መያዛቸውን ማረጋገጥ ነው። በአለም ደረጃ በሙስሊም እንዲያዝ ነው። እነዚህ ትራንስናሽናል የሆኑ ድንበር ዘለል ተቋማትን በሙስሊም እንዲያዙ ማድረግ ነው። በፖለቲካ ስልጣን ላይ ሙስሊሞች እንዲቀመጡ ማድረግ ከከፍተኛ ሚኒስትርና የመንግስት ዙፋን ማዕረግ እስከ ታችኛው ድረስ ስልጣንን መቆጣጠር። ይሄ የአምስት ዓመት እቅድ ውስጥ ደረጃ ሁለትና ሶስት ላይ ያለ ነው። ክርስቲያኖች የሚበዙባቸው አካባቢዎች እስላሞችን አምጥቶ ማስፈር። ይሄ አሁን ከሀረር ከጅጅጋ የፈለሰውን ሸዋ ማምጣታቸው በዚህ መሰረት ነው። ይገርመል። ለማ ነው ስልጣን ላይ የነበረው። የጅጅጋ ተፈናቃዮች ወገኖቻችንን ለማስፈር የተቋቋመው ኮሚቴ አንድም ሰው ውስጡ በስተት ክርስቲያን የለም አንድም ሰው ይሄ፣ ቡድን ነው ሰፈራውን የሰራው ማለት ነው። እነ ለማ እስላም ባይሆኑም በኦሮሞ ስም ተጃጅለው ለእነዚህ አክራሪዎች ይሰሩ ነበር ማለት ነው። ከዛ ልጆቻቸውን ውጭ ሀገር ልኮ ማስተማር፣ ለስልጣን መመለስ። አንድ ሺህ ሰባት መቶ ያህል ወደ ውጭ ልኮ፣ ለምሳሌ በባንኪንግ አሁን ኢስላሚክ ባንክ ከመቋቋሙ በፊት ረዲ ማስተርስ የያዙ ሰዎች ተዘጋጅተው ነበረ። ከቱርክ ጋር ተባብረው የሚሰሩት ነገሮች አሉ። ኢኮኖሚውን መቆጣጠር የኢኮኖሚ ትስስር መፍጠር ከሙስሊም ሀገራት ድርጅት ጋራ መስራት የንግድና አክሲዮን ማህበራ ማቋቋም ይሄ ሁሉ የዚህ ሀያ አምስት ዓመት እቅዱ ነው ያለው ባንኮቹ ተቋቁመዋል ኮንትራክቶች ኮንትራክተሮች እንዲፈጠሩ ተደርገዋል ሌላው ሰው እንዲደህይ ማከፋፈያዎችን ይዞ ለክርስቲያን ሲሆን ከፍ አድርጎ መሸጥ ለሌላ ሰው ዝቅ አድርጎ መሸጥ ሱቆች ማዘጋት የሚለው ሰርቷል ከአረብ ሀገራት ሙስሊም ባለሀብቶች ጋር በመተባበር የገጠር መሬትና ሌላውን እርሻ መያዝ የሚል የእርሻ በዚህ በምንድን ነው የሚባለው፣ ሀጅ የሚሄዱት በኡምራ ሀጅና ኡምራ ኮሚቴ ስም የኢኮኖሚ ኮሚቴ ምናምን ኮሚቴ እያቋቋሙ ሌሎ ሁሉን ነገር ኦቨርቴክ የማድረግ እቅድ አለው። ሽብር መፍጠር፣ አመፅንና ሀይልን መጠቀም። አሁን ወደ ዛሬው ስንመለስ እዚህ ላይ ደርሰናል ማለት ነው። መጽሐፋቸውን ጠቅሶ አነበበ እንጂ አልተነተነም። በቃ እንዲህ ይላል ነው ያላቸው። እስላሙን ተከታይ አደንቁሮ በማሳመን በማሳመን ማስከተል ስለሚፈልጉ የራሳቸው መጽሐፍ ሙሉ በሙሉ ሲነበብ ይቆጣሉ። ስለዚህ መገደል አለበት ወለሚል ሄዱት ይሄ ኮንፊደንስ፣ ይሄ የመግደል ደም የማፍሰስ ደረጃ ሽብር መፍጠር የሚለው ቀድሞ የታቀደ እቅድ ነው። ምክንያቱም ጠባዩ ነው፣ ሲፈጠር ጀምሮ ይሄን ነው ሲያረግ የኖረው። የኢትዮጵያን እስላም የሚለየው ከዚህ ጠባዩ ከተጻፈው በተለየ በሰብአዊነትና በፍትህ አይምሮ የሚሰራ እስላም ስላለ ነው እኛ ሀገር ኢትዮጵያዊ የምንለው መጽሐፉን እንደወረደ ከአብዱልዋሃብ አተረጓጎም ወስዶ ከአልስዑድ ፋሚሊ ጋር በብር በነዳጅ ብር አድርጎ ኤክስፖርት በማድረግ ዓለምን ማወክ ከዋሃቢዝም የመጣ ነው። አሁን ኡስታዝ ኡስታዝ ኡስታዝ የሚባሉ ሰዎች አምባሳደር ከሆኑ በኋላ እንኳን ኢትዮጵያ ወክለው ውጭ ሄደው ሰይፉ ፍለጋ የሚል መጽሐፍ ይጽፉልሃል። ሐሰን ታጁ የኢትዮጵያ አምባሳደር ነው፣ ግን ክርስቲያን ላይ የጻፈው መጽሐፍ ሰይፉ ፍለጋ የሚለው መጽሐፍ ሁሉም ሰው አይተዋል። በማያውቀው መጽሐፍ ውስጥ ገብቶ ዘባርቆ ዘባርቆ ጥላቻን ለመዝራት ያላደረገው ነገር የለም። ከሳውዲ እስከ ፈረንሳይና እስከ ቫቲካን ሰው የጨረሰውን ሂደት ግን መጥቀስ አይፈልግም። እሱ ሊወስደው ነው፣ የካቶሊክን የመስቀል ጦርነት አንስቶ የኢትዮጵያ ኦርቶዶክስ ላይ አፕላይ ለማድረግ ካቶሊክን ስቦ ኢትዮጵያ ማምጣት ምን ያህል ነውረኛ አይነት ዝንባሌ እንዳለ አለማወቅ ሳይሆን የመግደል ሱስ ሌላውን አይነት ነው። ይሄ የእስልምና አይነት ነውና አሁን የምናየው ጩኸት የዚህ እቅድ አካል እንጂ አጋጣሚ አይደለም። ለዛ ነው ዜናው፣ መሰረታዊ ፍልስፍና ከጀርባው አለ ነው። ድርጊቱ፣ መሰረታዊ ፍልስፍና እቅድ ከጀርባው አለ ነው። ደንበጫ አንድ የጭቃ ቤት አለች፣ አንዲት መስጊድ ተቃጠለች ተብሎ ራሳቸው ሰው ልኮ ያቃጠሉትን ያን ሁሉ ረብሻ ፈጠሩ። በድር ፋውንዴሽን እነ ምናምን ለቪኦኤ መግለጫ ሰጡ፣ ሀገር በጠበጡ። ወደ ሶስት መቶ ቤተክርስቲያን ሲቃጠል ግን ምንም አልሰማንም አሉ። ቄሲስ ቅድም እንዳሉት እኛ ድምፃችን ይሰማ ስንል ድምፃቸው፣ አዎ ይሰማ መብታቸው ነው፣ በሀገራቸው በእምነታቸው መኖር አለባቸው ብለን አብረን ቆምን። አሁን ለምን አብረውን አልቆሙም ለሚሉት፣ ቄሲስ ጂሃድ ውስጥ ምን አለ? የጂሃድ ሂደት ውስጥ ጠላትህ እንኳን ከአንተ ጋር እንዲቆም አድርገው ማሸነፍ መቻልን እስክታረጋግጥ የሚል ቴክኒክ አለ። ያን ቴክኒክ ነው በእርሶ ላይ ተጠቀሙት፣ በብዙዎቹ የዋ ክርስቲያን ላይ ተጠቀሙት። አብሮት የተሰለፈው ሼኪ አንድ ጊዜ በኢሳት ላይ አንድ ወጣት የራስታ ፀጉር ያለው ወጣት ቻሌንጅ ሲያደርጋቸው የደበቁትን የጂሃድ እንትናቸውን ገልጠው አውጥተው ነበር በንዴት መደበቅ አቅቷቸው። ስለዚህ ቴክኒክ ነው፣ የልብ አይደለም ቴክኒክ ነው። እና ለምስራቅ አፍሪካ እስላማዊ እንቅስቃሴ ሁለንተናዊ ትብብር መሳካት መታገል ይላል። ይሄ ቁጥር ስድስት ላይ ያለ ነው። የኢትዮጵያ ሙስሊሞች ለአፍሪካ እስላማዊ እንቅስቃሴ መሪነት ማዘጋጀት፣ የተደራጀ የታጠቀና የተገነባ የእስልምና ተቋም ማየት ነው የሚለው። አሁን በኦሮሞማ ውስጥ ያለው በተለይ ከኦነግ ጋር የተያዘው ሰራዊት ኦልሞስት መቶ ፐርሰንት እስላም ነው እና አክራሪ ነው። ኦፍኮርስ ብዙ ሰዶማዊ ያለበት እንደምታዩት በየፒክቸሩ ምክንያቱም አእምሮውን በዛ ካልረከሰ የሰው ደም መጠጣት አይችልም። ድሃ አፍኖ ብር መቀበል አይችልም። መጀመሪያ መሸርሸር አለበት። ሰብአዊነቱ ከውስጡ መጥፋት አለበት። ሰዶማዊ ነው፣ ምንም የማያቅም በጥላቻ የታወረ ነው። ይሄ የነሱ ሰራዊት ነው። የነሱ ሰራዊት ነው። በኦሮሞማ ስር የተደበቀ የውሃቢዝም ሰራዊት ነው። የኦሮሚያ ልዩ ኃይል አብዛኛው ክርስቲያን ከውስጡ እንዲጸዳ እነ ሽመልስ ሰርተው ጨርሰዋል። ኦርቶዶክስን ከውስጡ አጥፍተዋል። ስለዚህ እሱም ለዚህ አክራሪነት የተዘጋጀ ነው። በክርስቲያን ላይ ልዩ ልዩ ትንኮሳዎች ማካሄድ ይላል ይሄ ትንኮሳ ነው ይገደል ብሎ ሰውን ተኳንዶ እና ማርሻል ትምህርት ቤት ከፍቶ መሰልጥ ይሄ እየተደረገ ነው ሽብር መፍጠር ኃይልን መጠቀም መንገድ ዘግቶ መስገድ መንገድ መስጊዱ ውስጡ ባዶ ሆነ አስፋልት መዝጋት የሃይማኖት ጦርነት ቀስቃሽ የህትመት የምስል ወድምፅ ብሮድካስት ማድረግ በክርስቲያኖች ላይ ጅሀድ ማወጅ ኦልሬዲ በግለሰብ አስመስሎ እያወጁ ነው እንደ ታጋይ አይነቱ ምናምንቴ ይሄንን ያጠናክራል በመግለጫው ። ይሄ በአባትነት ስም የነገሰው የአራት ኪሎ ስብስብ ደግሞ በብሔረሰብ የተሰበሰበ ተኝቶ ያያል። ስለ ህንፃና ስለ በዓል ያወራላል። መስቀል ሲያልፍ ጥምቀት ሲያልፍ መስቀል መስቀል ሲያልፍ የሲኖዶስ ጉባኤ የሲኖዶስ ጉባኤ ሲያልፍ የሆነ በዓል ሲመት ምናምን እያለ ብቻ ሰርክሉ ሲያዞረው ይውላል። ሰው እያለቀ ነው ከጀርባው በእያንዳንዱ ገጠር ከተማ አንድ ሙስሊም እንኳን ቢኖር መስጊድ መስራት። ለምሳሌ በ አስራ አምስት ዓመት ውስጥ አንድ ስታስቲክስ ምን ያሳያል? ከመቶ ሰማንያ መስጊድ መቶ ሰላሳው የተሰራው በአምስት ዓመት ነው። በምናምን ውስጥ ነው። ማነው እስላምበል የለበትም። አሁን ቅድም አባታችን የነገሩን ከሰሜን ሰው አምጥቶ በገንዘብ ደልሎ መልሶ መስጊድ ማሰራት የዛ አካል ነው። ላሊበላ እነ መሪ ጌታ ውቤ የሚያስተምሩበትን ቦታ ቤት አፍርሶ ቱሪዝም ከቤተክርስቲያን ላይ እናንሳ ብሎ እነሱን ካራቁ በኋላ ከቤተ ሊባኖስ በታች ለሌላ አክራሪ ቦታ መስጠት፣ ላሊበላ ወስዶ አክሱም ከተማ አንድ ከተማ እንት መስራት። እንዲህ አይነት በጣም የተደራጀ ኢንተርናሽናል የተያዘ አለና ሰሞኑን የተነሳው ጭቅጭቅ ዝም ብሎ ከሰማይ የዘነበ አይደለም። እፎይ ሰበብ ነው። እንደ እድል ይጠቀሙበታል ለረብሻው። ስለዚህ እቅዱን ለመተግበር እድል ሰጠን እንደማለት ነው እና ዞሮ ዞሮ የክርስቲያኑ ድንዛዜ የአባቶች በዚህ በድሎትና ምቾት ፍለጋ በሆድ መቃብር መቀበር እንደ ታጋይ አይነት አስመሳይ የአብይ ባሪያ ሆኖ ሃይማኖት እወክላለሁ ብሎ ለጠላት መስራት የሰባኪዎች ነጭ አስለብሶ ህዝብ እያስጨፈሩ ሞታቸው ማረሳሳት የአንዳንድ ካህናትና አስተዳዳሪዎች በቦነስ በብር በዚህ ጊዜያቸውን ማጥፋትና የልጆቻቸው መጥፋት አለማየት ይህን ሁሉ ስንደምረው አብዛኛው የጥፋት ምክንያት ያለው ቤታችን ውስጥ ነው። ቤታችን ውስጥ ነው። ቤታችን ብዙ መስራት ይችላል። ከእውነተኞቹ ኢትዮጵያ ሙስሊሞች ጋር ተነጋግሮ ይህን የአክራሪነቱ እና ጥፋቱ እንዳይመጣ መምከር ይችላል። ልጆቹን አስተምሮ በንቃት ማቆም ይችላል። አንድ ማድረግ ይችላል። ይሄ መንግስት የእኛ ጠላት ቢሆንም የበለጠ ጠላትነቱ እንዲጋለጥ ህግ መጠቀም ይችላል። ለመርታት አይደለም ለማጋለጥ ውስጡ ያለውን የሆድና የዘር ስብስብ መሻርና ክርስትና መመለስ ይችላል። ይህ በብሔር ብሔረሰብ ኮታ የመጣውን ሁሉ ሂድ ብሎ ወደ ገዳም ልኮ እንደገና በእውነተኛ ኦርቶዶክስ አባቶችን መልሶ መሰብሰብ ይችላል። ይሄን ሁሉ ግን አይፈልግም። የሆድ መቃብር ውጦታል። እና ጥፋቱ የነዚህ ሰዎች የታወቀ ነው። ጠባያቸው ነው፣ ህይወታቸው ነው። በደን ብቻ ነው መኖር የሚችሉት። ስለዚህ ይሄ መጠበቅ አያስፈልገንም። የሸሪያን ስራ ላይ ማዋል፣ የሀገሪቷን ስልጣን መውሰድ፣ ክርስቲያኖችን ማጥፋት፣ ኢኮኖሚውን ማድቀቅ፣ የሸሪያ ፋይናንስ ማህመድ ዘመን እንደነበረ የእኛ ጊዜ የፈጠራ ውጤት ጨምሮ ይሄም ማድረግ ይሄ ሁሉ የዚህ አካል ነውና ያቺ ልጅ ይሄን ሁሉ ተምራ ቁርአን ውስጥ ያለውን የጂሃድ ቨርስ አጥንታ ጥላቻ አዳብራ ሳይሆን በሰውነት የተናገረችው ነው። በአንተ ላይ ሊደረግ የማትፈልገውን በሌላ አታድርግ። በቃ ይሄ በተፈጥሮ የምናውቀው ነው። ቁርአንንም መጽሐፍ ቅዱስም ሳናነብ የምናውቀው ነው። ሰውነታችን ሳይበላሽ የምናውቀው ነገር ነው። ቁርአንንም መጽሐፍ ቅዱስም ሳናነብ የምናውቀው ነው። ይሄ እቺ ልጅ በሰውነት ያለች ናት እስላምን ክርስቲያንም ሳትሆን ይሄን ማወቅ ትችላል የጤናማ ሰው ሁሉ ይህን ያውቃል ከፍተህ ግን የዋቢዝምን አይነት መጽሐፍ ስታጠና ከሰውነትህ ትወጣለህ ለዚህ ነው ሊቢያ እንደዛ አንገታችንን ቆርጦ ያረዱን አርሲ የሚጨፈጭፉን ከበደኖ ጀምሮ ያረዱን አዲስ አበባ ግንባራችንም ብለው የማይጸጸቱት ከምናምን መቶ ምናምን መጽሐፍ በላይ የጻፉት ከድምፃችን ይሰማ እስከ ቄሮ ብለው መጽሔት አሳትመው ያሾፉብን። አብረናቸው ተሰልፈን ከድምፃችን ሰማ እስከ ቄሮ እንዴት አድርገን ነው ጽፈኝነትን ያስፋፋነው የሚለው ራሳቸው ጽፈውታል። አዎ እና እኔ እፎይ ላይ ስለታወጀ የግለሰብ አይደለም፣ መዋቅራዊ የውሃቢዝም ስትራክቸር ነው። እነዛን ድምፆች የሚያወጣው በግላቸው አያወጡትም። እና ጥፋቱ የእኛ ቤት ነው። መንግስት ጠላት መሆኑ ታውቋል። አዲስ ዘራት እስልምና እንደመጣ ታውቋል። የእኛ እረኞች እረኛ የሆኑ ምንነታቸው የማይታወቁ ሰዎች ነው ጥፋቱ። ስለዚህ ምእመኑ እረኛ እንደሌለው አውቆ በደንብ ማሰብ መጀመር አለበት። ንጽጽራዊን በሚመለከት ዛሬ ጊዜ አይበቃንም። ንጽጽራዊ እንዴት ቢሄድ ነው በሰላም ሰውን ወደ እውነት የምናመጣ ወደ ክርስቶስ የምንጋብዛቸው? ምን አድርገን ነው ሐሰተኛ መጽሐፍን ሐሰት ማለት ስላለብን እውነት ነው። ለመቻቻል ብለን ውሸት ማውራት የለብን። ሰውየውን እንወደዋለን፣ ሀሰቱን ግን እናገራለን። አሁን ሰው አይገባውም። እኛም በፍቅር ደረጃ ነው ያለውን እንጂ በመቻቻል ደረጃ አይደለም ያለ ነው። መቻቻል እኮ የቢቸግር ሽምግልና ነው፣ የቢቸግር ወይንም ወደ ፍቅር ለማድረስ በር ብቻ ነው። በራሱ መጨረሻ አይደለም። መቻቻል ለመደማመጥ ያህል ነው። ከዛ ወደ ፍቅር መግባት አለብን። ወደ ፍቅር ደረጃ ያለን ሰዎች እኛ ላጥፋችሁ ከሚሉ ሰዎች ጋር አፖሎጀቲክስ ወይም ንጽጽራዊ ስራ ስንሰራ በምን ተርም ነው የምንሰራው? አባቶቻችን ድሮ እነ ዮሐንስ ዘደማስቆ እንዴት ነበር የሰሩት? ክርስቲያን ለክርስቲያን ሲሆን እንዴት ነው ለእስልምና እንግዲህ፣ የመጀመሪያው ኢስላም አፖሎጀቲክስ ከክርስትና ዮሐንስ ዘደማስቆ ይመስለኛል በደንብ የተደራጀ ያለ። አባቶቻችን የምንወስደው አለ በዚህ ዘመን። ያኔ ዋህብያ ጋር አልነበረ ምሳቸው የሚከራከሩት ኦሪጂናል ያኔ የተነሳ እስልምናና እነ ሲሪያን እነምን እየወረረ በሚደመስስበት ዘመን ነው አክቲቭ ጂሃድ ባለበት ጊዜ አሁን ከስንት ዓመት በኋላ ነው መጥቶ ሊያርድ ደግሞ እንትን የሚለው እና እነ ቄስታጋይ እና እኛ ቤት ያሉ ጉዶች ይሄንን ነው ፕሮሞት የሚያደርጉት እና መእመኑ ትንሽ አይምሮ ቢሰራ ጥቁር ለብሶ ቢያዝን ነጭ ለብሶ መጨፈሩን ቢያቆም ይሄን ብልጭልጭ ነገር ቢተው በእውነት ይሄን ብልጭልጭ እንዲህ አይነት ኦርቶዶክስ የለም። የመዝሙር ነጋዴ ተከትሎ መከራ ባይ መዝሙር አይነገድም። መዝሙር ጸሎት፣ ነጋዴ ስር የሚውል ነጋዴ ሰባኪ ስር የሚውል የአረብ ሀገር የሰደዱ እህቶቻችን በስብከትና በትምህርት ስም የሚቦጠቡጥ እንዲህ አይነቱ ምናምንቴ መከተል ማቆም አለበት። ኢትዮጵያዊ ቁጭ ብሎ አስቦ የሰው ጀግና ሳይሆን ክርስቶስን እያየ ለዚህ ዘመን መከራ መፍትሄ መፈለግ አለበት። እኔ የሚከሰው የእኛም ቤት እረኞች ነው። ይሄን ነው ምለው። እግዚአብሔር ይስጥልን መመሪያ በእውነት እንዲያውም እኔ እዚህ ፊት ለፊቴ ላይ ሀያት ዳይሬክቶሪን እያየው ነበር። እና እሱም አሁን ከነሱ ነጥብ ጋር በደንብ የሚያያዘው ጉዳይ ነው። በተለይም ተግባራዊ የሆነውን ነገሩን የሚያሳይ ይመስለኛል። አስታወሱት ሀያት ዳይሬክቶሪ፣ አውቀዋለሁ። ጥሩ አጋጣሚ ይመስለኛል። ሀያት ዳይሬክቶሪ የሚባል ይህ መጽሐፍ፣ እንደምታዩት አድማጭ ተመልካቾች፣ ገጹ ላይ የኢትዮጵያ ታላላቅ ኢስላማዊ ታሪካዊ ቦታዎች ምናምን ነው የሚለው፣ ኢስላማዊ መረጃዎች ነው የሚለው እና ወደ ውስጥ ሲገባ ግን እጅግ በጣም አሳዛኝ ነው። ውስጥ ስትገቡ ግን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተባባሪ አዘጋጅ እንደሆነ ታገኛላችሁ። ይዘቶቹ ላይ ስትገቡ በጥቂቱ ሃይማኖታዊ መረጃዎችን የያዘ ነው። ከዛ ውጭ ግን የንግድና የኢኮኖሚ ጉዳይ ነው በጥቅሉ እና በባለቤትነታቸው ሙስሊም የሆኑ የንግድ ድርጅቶችን ነው እንዳለ ዝርዝር መረጃቸውን የያዘው አድራሻቸው የት እንደሚገኙ፣ ምን አይነት አቅርቦት እንዳላቸው፣ ምን አይነት አገልግሎት እንዳላቸው ወዘተ ማለት ነው። አላማው ምንድን ነው? ሙስሊሙ ከሌላው እንዳይገዛ ነው፣ ከእነሱ ብቻ እንዲገዛ ነው። ከክፍለ ሀገር እስከ አዲስ አበባ ንግዱን ሃይማኖታዊ የማድረግና በእንደዚህ አይነት ሁኔታ የማስተሳሰር ስራ ነው የሚሰራበት ማለት ነው። እና ይታይ ይነበብ እንደሆነ አላውቅም ማውጫው ላይ እንደምታዩት አዲስ አበባ ውስጥ ይልና መስጊዶች ጥቂት፣ ከዛ በኋላ ግን ድርጅቶች፣ ትምህርት ቤቶች፣ መዋለ ህፃናት፣ ኮሌጆች፣ ሬስቶራንቶች፣ ካፌ፣ ሱፐርማርኬት፣ የሸቀጣሸቀጥ፣ ቅመማ ቅመም፣ ዱቄት ፋብሪካ፣ ዳቦ ቤት፣ የበግ እና የእህል አቅርቦት፣ ሰራተኛ አገናኝ ወዘተ ሳይቀር ማለት እስከ ቁልፍ ሰሪ ድረስ ይወዳል። ከዛ ክሊኒክ፣ ሆስፒታል የጥርስ ክሊኒክ የአይን ክሊኒክ የጉዞ ወኪሎች አስጎብኚዎች፣ እነዛን ሁሉ ነው የሚይዘው ማተሚያ ቤት ወዘተ የመኪና ከተቃቅኖቹ እስከ ትልልቆቹ ድረስ ማለት ነው። እንደዛ ያሉ ዝርዝሮችን ነው ይዞ ያለው። በአዲስ አበባ ብቻ አይደለም፣ በየከተሞቹ ማለት ነው። ዳለቲ፣ አዳማ፣ ወራቤ፣ ባህር ዳር፣ ጅጅጋ፣ ወዘተ እያለ